ሰበር ዜና አድማጭ ተመልካቾች፣ እንደምናረፈዳችሁ በዕለቱ ሁለተኛ የዜና ወጃችን አስቸኳይ መደመጥ ያለባቸውን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜና፣ የፋኖ ኃይሎች ወደ አዲስ አበባም በቅርብ እንመጣለን ሲሉም አሳወቁ። የጎጃም ፋኖ መሪ እንዲሁም ቃል አቀባይ አርበኛ ፋኖ ማርሸት ባወጣው መግለጫ በቅርቡም አዲስ አበባ እንመጣለን ሲሉ የአዲስ አበባም እቅዳቸውን አክለውም አገዛዙን በፊታችን ባሉ ቀና ያሰበውን አጀንዳዎች አሳውቀዋል። በዝርዝር የምንመለከተው አበይት ጉዳያችን ነው። የፋኖ ኃይሎች ወደ ከተሞች ዘልቀው እየገቡ ነው። በአራቱም የአማራ ክልል ግዛቶች አሁን ውጊያው ተጧጡፎም ቀጥሏል። የፋኖ ኃይሎች በተመሳሳይ ሰዓት ከተሞችን እየተቆጣጠሩ ነው። የፋኖ መሪዎች ወደ ከተማ እየገባን ነው ሲሉም አሳውቀዋል። በውጊያው በርካታ የአገዛዙ ሰራዊቶች ሲደመሰሱም በርካቶች ሰዎችም መኩሰላቸው ታውቋል። የተያዙ ከተሞችን ጨምሮ የውጊያ መረጃዎችን ይዘናል። በዝርዝር እናስደምጣችኋለን። በጠዋቱ የዜና ወጃችን የሱዳን ኃይሎች የጋምቤላ ወረዳዎችን መቆጣጠራቸውን ዘግበን ነበር። አሁን በተሰማ ሰበር ዜና ወደ አካባቢው የተላኩ የአገዛዙ ሰራዊቶች ከሱዳን ኃይሎች ጋር ውጊያ ገጥመዋል። ጉዳዩን በዝርዝር እንመለከተዋለን። በሌላ በኩል እስራኤል አይታው የማታውቀው ሰደድ እሳት ገጥሟታል። እስራኤል ድረሱልኝ ብላለች። በዝርዝር የምንመለከተው ጉዳያችን ነው። የብልጽግና ጦር አሁናዊ አቋም የተመለከተም መረጃ ደርሶኛል። በዝርዝር አስደምጣችኋለሁ። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃዎች ጨምሮም ሌሎች መረጃዎችን ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለሕዝብ ልጆች ድል ለጀግኖቹ እንዲሁም ሀሳብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችኝ ቆዩም። በቅድሚያም የእሳት አደጋ በእስራኤል ተከስቶ ከቁጥጥር ውጪ በመሆኑም ዓለም አቀፍ እርዳታ ተጠየቀ። እስራኤል በነጻነት በዓሏ ላይ በለኮሰችው ርችት ምክንያት የተነሳው የእሳት አደጋ ከቁጥጥር ውጪ በመውጣቱ የዓለም አቀፍ እርዳታ ጥሪ አቀርባለች። አደጋው የተከሰተው እስራኤል የነጻነት ቀኗን በደስታ በምታከብርበት ወቅት ለመዝናናት በተተኮሰም ርችት ሲሆን እሳቱ በፍጥነት በመስፋፋቱ ከባድ አደጋም አስከትሏል ተብሏል። ከዕለት ወደ እለት እየተባባሰ የመጣው ይህ ሰደድ እሳት ቃጠሎ የዋና ከተማዋን ቴላቪቭን ከኢየሩሳሌም ጋር የሚያገናኘውን ዋና መንገድ ዝግ እንዲሆንም አስገድዷል ሲሉም የመረጃ ምንጮች ገልጸዋል። እሳቱ ከቁጥጥራቸው ውጪ መሆኑን የገለጹት የእስራኤል ባለሥልጣናት ከመቶ ሃምሳ በላይ የእሳት አደጋ ሠራተኞች በቦታው ላይ ቢሰማሩም እስካሁን ምንም የሚታይ ለውጥ እንዳልመጣም ተናግረዋል። የኢየሩሳሌም ግዛት የእሳት አደጋ መምሪያ አዛዥ የሆኑት ሹምሊክ ይህ የእሳት እሳት አደጋን በታሪካቸውም ትልቅ ሊባል እንደሚችልም ገልጸዋል። አክለውም እሳቱም በሰዓት 60 ማይል በሆነ ፍጥነት እየተንቀሳቀሰ መሆኑን በፍጥነትም ሊዛመት እንደሚችል አስጠንቅቀዋል። የእሳቱ መስፋፋትን ተከትሎም ባለስልጣናቱ ቴላቪቭን ከኢየሩሳሌም ጋር የሚያገናኘውን ዋና መንገድ ለመዝጋት መወሰናቸውን ነው ያስታወቁት። ይህንን የእሳት አደጋ ለመቆጣጠር እስራኤል ያቀረበችው የእርዳታ ጥያቄን ተከትሎም ጣሊያን ሶስት የእሳት ማጥፊያ አውሮፕላኖችን ወደ እስራኤል መላኳም ተገልጿል። የመከላከያ ሚኒስትር እስራኤል ካትስ ወታደራዊ ኃይሉን በኢየሩሳሌም ኮረብታዎች አካባቢም የተነሳውን የእሳት ቃጠሎ ለመዋጋት እንዲረዳቸውም ጥሪ አቅርበዋል። በአገራዊ ድንገተኛ አደጋ ውስጥ ነን፣ እናም ሕይወትን ለማዳንና እሳቱን ለመቆጣጠር ያለውን ኃይል ሁሉ ማሰባሰብ አለብንም ሲሉም ተደምጠዋል። የእስራኤል መንግስት በሜዲትራንያን ባህር አካባቢ የሚገኙ ሌሎች ሀገራትንም እርዳታ ጥያቄ አቀርበዋል የውጭ ጉዳይ ሚኒስተሩ ጌዲዮን ሳአር በተለያዩ ሀገራት ከሚገኙም አቻቸው ጋር በቃጠሎ ላይ እርዳታ እንዲደረግላቸውም ጥያቄ አቀርበዋል እንደ ቢሮው ዘገባ ከሆነም ከዩኬ፣ ከፈረንሳይ፣ ቼክ ሪፐብሊክ፣ ስዊድን፣ አርጀንቲና፣ ስፔን፣ ሰሜን መቄዶንያና አዘርባጃን የውጭ ጉዳዮች ሚኒስተሮች ጋርም ተነጋግረዋል። የጠቅላይ ሚኒስትር ጽህፈት ቤት ረቡዕ ማምሻውን በወጣው መግለጫ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተሰጠው የመጀመሪያ መሰረት የብሔራዊ ደህንነት ምክር ቤት ዓለም አቀፍ እርዳታውን ለማራመድ የሁኔታ ግምገማም አድርጓል። በውጭ ጉዳይ ሚኒስቴር የሚመራው ሶስት የካንዳያን እሳት አደጋ መከላከያ አውሮፕላኖች ከጣሊያንና ከመቄዶኒያም ወደ እስራኤል በፍጥነት እንዲመጡም ስምምነት ላይ ተደርሶ መግባታቸውም ነው የተጠቆመው። ቴዲ አፍሮ በዚሁ በእስራኤል የእስራኤልን የነጻነት ቀን እያከበረ መሆኑም የሚታወቅ ነው። ቴዲ አፍሮ የኮንሰርት ዝግጅቱን ለማቅረብ በእስራኤል የተገኘ ሲሆን በ በእስራኤል የተከሰተው ሁነትም እጅጉኑ እንዳሳዘነው ተናግረዋል። በቴዲ አፍሮ ኮንሰርት ላይ ግን ምንም አይነት የደረሰ ጉዳት የለም። ኮንሰርቱን በሚገባ እንዳደረገ ነው የተገለጸው። ወደ ሀገር ቤት መረጃዎቻችን ስንመለስ ጠዋት በነበረው የዜና ወጃችን የደቡብ ሱዳን ጦር የኢትዮጵያ ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢ መቆጣጠሩን ዘግበን ነበር። ጦሩ በየደረሰበት አካባቢ የኢትዮጵያን ሰንደቅ ዓላማ አውርዶም በምትኩ የደቡብ ሱዳንን ሰንደቅ ዓላማ መስቀሉንም ማሳወቃችን ይታወቃል። ራሱን መከላከያ ሰራዊት በሚል ስም የሚጠራውና የሀገር ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ የኦህዴድ የበላይነትን ለማስከበር በሙሉ አቅሙ በአማራ ህዝብ ላይም ጦርነት ከከፈተ እነሆ ድፍን ሁለት ዓመት ሆኖታል። በዚህም ምክንያት የኢትዮጵያ መከላከያ ሰራዊት ተብየው በአማራ ክልል ጦርነት እያደረገ በመሆኑ የኢትዮጵያ በርካታ ድንበሮች ክፍት ሆነው ቆይተዋል። በዚህም ምክንያት ነው የሱዳን ኃይሎች ወደ ኢትዮጵያም ዘልቀው የገቡት። አሁን በተሰማ መረጃ ደግሞ የብልጽግና ኃይሎች የሱዳን ኃይሎችን ለመዋጋት ኃይላቸውን ልከው አሁን በዚህ ሰዓት ከፍተኛ ውጊያም እያደረጉ እንደሆነ ታውቋል። የደቡብ ሱዳን መሪው ሳልቫኪር ማይርዲት የሚመራው የደቡብ ሱዳን ህዝቦች መከላከያ ሰራዊት ሰሞኑን ከሀገሪቱ ተቃዋሚ ታጣቂ ኃይሎች ጋር የጀመረውን ጦርነት ወደ ኢትዮጵያም ጋምቤላ ግዛት ድንበር አካባቢ ተሸሽገዋል ባላቸው ታጣቂ ኃይሎች ላይ የተጀመረውን ኦፕሬሽን ተከትሎ በጋምቤላ ክልል ሉዌር ዞን ላሬ ወረዳ ስር የምትገኘውን ሌንጂዴይ ቀበሌ የሚባል መንደር ገብተው የአካባቢውን ማህበረሰብ አፈናቅለው ተቆጣጥረዋል። ይህንንም በጠዋቱ የዜና ወጃችን መዘገባችን ይታወሳል። ይህንን ተከትሎ የኢትዮጵያ መከላከያ ሰራዊት በአካባቢው ደርሶ በአሁኑ ሰዓት ከደቡብ ሱዳን መከላከያ ሰራዊት ጋር ጦርነት እየገጠሙ ነው። አሁን በዚህ ሰዓት በሁለቱ ኃይሎች መካከል ከፍተኛ ውጊያ እየተደረገ ሲሆን እስካሁን የደረሰው ጉዳትም ሆነም ሌሎች ቁጥራዊ መረጃም አልወጡም። በደረሰን ሰዓት ወደ እናንተ የምናቀርብ ይሆናል። አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር ዜናዎች ያልፋሉ። ሰበር ዜና የፋኖ ኃይሎች በአራቱም የአማራ ክልል ግዛቶች ወደ ከተማ መፈናጠር መጀመራቸው ተሰምቷል። የፋኖ ኃይሎች አሁን በዚህ ሰዓት በተሰሙ መረጃዎች በርካታ የከተማ ይዞታዎችን መቆጣጠር ጀምረዋል። ውጊያዎች አሁን በዚህ ሰዓት በአራቱም አቅጣጫ እየተደረጉ ሲሆን፣ የፋኖ ኃይሎች በአገዛዙ ሰራዊት ላይ መብረቃዊ ጥቃት በመፈጸም በርካታ ከተሞችም ገብተዋል። የጎጃም አገው ምድር ክፍለ ጦር ከፍተኛ ትንቅንቅ በማድረግ በአገዛዙ ሰራዊት ላይ ከፍተኛ ውድመትንም አድርሷል። በዚህም የአገዛዙ ጦር ድባቅ የመቱት ፋኖች የቤተወደድ አያሌው መኮንን ብርጌድ ሳንክራ ከተማን ሙሉ ለሙሉ ተቆጣጥረዋል። ከተማዋን ከመቆጣጠራቸው በፊትም ከፍተኛ ውጊያ ያደረጉት የፋኖ ኃይሎች የአገዛዙን ጦር ሙትና ቁስለኛም አድርገውታል። በተመሳሳይ የአስር አለቃ ኤፍሬም አጥናፉ ብርጌድ አዲስ ቀደም ያለውን የብልጽግናን ጦር አደባይቶታል። የአገዛዙ ጦር አሁን በዚህ ሰዓት በአማራ ክልል ባሉ በሁሉም ግንባሮች ያላሰበው መብረቃዊ ጥቃት እየደረሰበት ነው። እነሱ ወደ ገጠር እኛ ወደ ከተማ እየገባን ነው ሲሎም የፋኖ ኃይሎች ገልጸዋል። መረጃውን ያደረሰን ፋኖ ይበልጣል የእውነቱ የክፍለ ጦሩ የህዝብ ግንኙነት ኃላፊ ነው። በሌላ ሰበር ዜናም የሸዋ ልጆችን መብረቃዊ ጥቃት በማድረስ መራቤቴ ወረዳን ገቢ አድርገዋታል። የመራቤቴ ወረዳ በርካታ ቀበሌዎች በአማራ ፋኖ ሸዋ ጠቅላይ ግዛት እዝ ጀግኖች ቁጥጥር ስር ገብቷል ሲሉም የፋኖ ኃይሎች መግለጫም ይጠቁማል። ውጊያው አሁንም የቀጠለ ሲሆን የፋኖ ኃይሎች አገዛዞን ሬሳ እያስቆጠሩት እንደሆነም ተነግረዋል። ይህ በእንዲህ እንዳለም የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት በፌስቡክ ገጹ ባጋረው ጽሑፍ በቅርቡ አዲስ አበባም እንገባለን ሲል ገለጸ። ፋኖ ማርሸት የአገዛዞን እቅድና የፋኖ ኃይሎችን ይፋ ባደረገበት ጽሁፉም እንዲህ የሚል ጽሁፍ አስፍሯል። እንደሚከትለው ምንም ሳልጨምር ሳልቀንስ አነበዋለሁ። በቀጣይ አብይ አህመድ ያቀደው አንደኛም አብን የሚባል መንድዬም አለሁ ይላል። ሁለተኛም የዜማ ጉባኤ ያደርጋል። ሶስተኛም እስክንድር አዲስ አበባ ገብቶም ጉባኤም ያካሂዳል። አራተኛ ጌታቸው ረዳም አዲስ ፓርቲ ይመሰርታል። አምስተኛ በኦሮሞ ህዝብ ስም አዲስ ፓርቲ ለመመስረት ደፋ ቀናም እያሉ ነው። የዚህ ሁሉ ሩጫ በአብይ አህመድ ቤትና መኪና ስልጣንናም ደሞዝ አመቻችነት የሚተዳደሩት ወዳደሮቹም ሰብስቦ የማይሸነፍበት ምርጫ ለማድረግ ነው። ዳሩ ምን ያደርጋል? የፋኖ ጠመንጃ እንኳን ቀበቶን አላልቶም የሚበላውን አጋሰስ ስብስብ ይቅርና በአጭር የታጠቀውን ኃይል እንደ ደጋበግ እየነዳ ነው ነው ይላል የፋኖ ማርሸት መግለጫ በቅርቡ ተከትለናቸው።

አዲስ አበባ እንገባለን። አዲሱ ትውልድ የጀመረውን ሳይጨርስ እንቅልፉን አይተኛም ይላል የፋኖ ማርሸት ጽሁፍ። አክሎ በአርቲፊሻል ኢንቴሊጀንስ የተሰራ ምስል ዘመነ ካሴ አራት ኪሎ ቤተ መንግስት ቁጭ ብሎም የሚያሳይ ምስል ለጥፏል። ፋኖ ማርሸት ወደ አዲስ አበባ በቅርቡ ማለቱን ተከትሎም የፋኖ ኃይሎች በቅርቡ ምን አሰበው ይሆን የሚል አጠያያቂ ጥያቄም በብልጽግና ኃይሎችም ሆነ በሕዝቡ ዘንድ ተፈጥሯል። በሌላ በኩል የፋኖ ማርሸትን ንግግር እንደ ቀል የወሰዱትም አሉ። ነገር ግን እኚህ ሰዎች የትጥቅ ትግልና የሽምቅ ውጊያም አደገኝነት እስካሁን ያልተረዱ ናቸው። የፋኖ ማርሸትን ንግግር ከቁም ነገር ልንወስደው ይገባል ባዮች ነን። በአንድ ወቅት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስለ ሽምቅ ውጊያም ይህንም ብለው ተናግረው ነበር። ሽምቅ ውጊያ ዞሮ ዞሮ ህዝቡን ማን የያዘ የሚል ጥያቄ ለመመለስ የሚካሄድ ውጊያ ነው። ህዝቡን የያዘ ያሸንፋል። ህዝቡን ያልያዘ ይሸነፋል። ህዝቡን ለመያዝ አንድ ቁልፍ መሳሪያ ህዝቡን ሊያማልል የሚችል ፍትሃዊ አላማ መያዝ ነው። በዚህ ምክንያት ድል አይቀሬ ነው ማለት ይቻላል። መፈክር አይደለም፣ ጉራ አይደለም፣ ሳይንሳዊ ትንታኔ ነው። ብሩ ኖሯቸው ቴክኖሎጂው ኖሯቸው ሸማቂ ማሸነፍ ያቃታቸው ብዙ ሰራዊቶች ስላሉ ይህ ቀድሞ ጠቅላይ ሚኒስትር እንደሚሉት ከሆነ የፋኖ ኃይሎች አሁን በትክክለኛው መንገድ ላይ ናቸው ስለዚህ የፋኖ ማርሸት ንግግርን በሚገባ ልንረዳውና ልንሰማው ይገባል ባዮችንን ይህ በእንዲህ እንዳለ ፋኖ አሽኮር ማሚነቱንም ቀጥሎበታል ሁለት የመከላከያ አባላት የአዳማና የአርሲ ተወላጅ ሆኖ ከነሙሉ ትጥቃቸው አንደኛው ጥቁር ክላሽና ሌላኛው ዶቼ ሁለት እግር ክላሽ ይዘው ገቢ ተደርገዋል። ስቦ ማስከዳትና ስቦ መምታት ከአርበኛ ዘመነ ካሴ በተሰጠ ትእዛዝ የአማራ ፋኖ በጎጃም ቢብኝ መዝገቡ ዋለልኝ ብርጌድ ስራውን እየሰራም ይገኛል። ይህ በእንዲህ እንዳለም የብልጽግና ሰራዊት ብዛትና አቋሙ በቁጥር ታወቀ። አጠቃላይ ስድስት የምድር እዝ ኃይል ሲኖራቸው አንድ እዝ ሶስት ኮሮች እንዲሁም አንድ ኮር ሶስት ክፍለ ጦሮች ሲኖሩት አንድ ክፍለ ጦር 3 ሺህ 8 መቶ ሰማንያ የ ሰራዊት ቁጥር አለው። ምድር ኃይል 209520 ሰራዊት ሲኖሩት አየር ኃይል 8000 ሰራዊት አለው። ባህር ኃይል 2500 ኃይል ሲኖረው የአየር ወለድና ኮማንዶ እዝ 20000 ሰራዊት አለው። የልዩ ዘመቻዎች እዝ 2000 ሰራዊት ሲኖረው የማዕከል ስታፍ 3000 ሰራዊት ይዟል። በአጠቃላይ አዲስ የገባውን ኃይል ጨምሮም 245000 የሰው ኃይል እንዳለው ለማረጋገጥ ተችሏል። ከዚህ ቀደም በትግራይና በፋኖ ጦርነት የተሰዋና የከዳ ሰራዊታቸው በአዲስ ሰራዊት ተተክቷል። ክፍለ ጦሮችን በዚህ ሰዓት በሰው ኃይል ስታንዳርድ ቆመና ላይ እንደሚገኙም ለማወቅ ተችሏል። ብልጽግና ሰራዊቱ ሲያልቅበት እንደ አዲስ ይተካል። የደሃ ልጆች ይታፈሳሉም፣ ለአብይ አህመድ ስልጣን ማስጠበቂያም ይውላሉ። የኦሮሞ ወጣቶች መከላከያን ላለመቀ ማቀላቀል እየሸሹ መሆኑን ቢቢሲ ናዝሬት ተገኝቶ ያወጣው ዘገባም ያሳያል። በነገራችን ላይ ትላንት የኦሮሞ ነጻነት ሰራዊት የተማረኩ በርካታ የመከላከያ አባላትን በቪዲዮም አሳይቷል። ወጣቱ በግዳጅ እየታነቀም እየገባም እንዴት ህይወቱን ለማዳን እየሞከረ እንዳለም በርካቶቻችን የምናውቀው ሆኖ ሳለም ብልጽግና ግን ከዚህ ድርጊቱ ሊታቀብ አልቻለም። ቢቢሲ ከአዲስ አበባም 100 ኪሎ ሜትር ርቀት ያክል በምትገኘው በአዳ ከተማ ከተማ የሚገኙና ከመንገድ ላይ ታፍነው ታጉረውበታል የተባለን አንድ መጋዘን ተመልክቷል። ይህ የማጉሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹም አካባቢም ተሰብስበው ይታያሉ። የመጋዘኑ መግቢያም አካባቢም ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሞ ሚሊሻና የደንብ ልብስ የለበሱም የጸጥታ ኃይሎች ጥበቃም ያደርጉለታል። ከመጋዘኑ ውጪ ልጆቻቸውን እዚያው መጋዘን ውስጥ የሚገኙም የሚገኙ ቤተሰቦች እንዲሁም ባሎቻቸው የተያዙባቸው ሴቶች ተሰብስበው ይታያሉ። የተወሰኑት ሴቶች ጨቅላ ህጻናት የያዙ ሲሆኑ፣ ሌሎቹ ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብ ይዘዋል። ቢቢሲ በዚህ የማቆያ መጋዘን አካባቢም ከተሰበሰቡ ሰዎች እንደተረዳው ወጣቶቹ ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ ቦታ የመጡ ናቸው። በህዳር ወር የኦሮሚያ ክልል አስተዳደር አካላት እንዲሁም የጸጥታ ኃይሎች ህጻናትና የ የአይምሮ ህሙማንን ጨምሮም በርካቶችን የመከላከያ ሰራዊት እንዲቀላቀሉ በሚል በግዳጅ እንዲያዙ መደረጋቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ማድረጉም ይታወሳል። በአዳማ ነዋሪ የሆኑና ለደህንነቱ በመስጋት ስሙ ከመናገር የተቆጠበ ወጣት ጓደኞቹ ከመንገድ ላይ ተይዘው መታሰራቸውን በመግለጽ እርሱም ስጋት እንደገባው ለቢቢሲ አፋን ኦሮሞም ተናግረዋል። ከምሽቱ አንድ ሰዓት ከሆነም መንገድ ላይ አስቆሞ ይወስዱሃል። ማንም ለምን እንደተያዝክ አይነግርህም መኪና ጭነው ይወስዷል፣ ሲል ያለውን ሁኔታም ገልጿል። አክሎም ገንዘብ ካለህ ግን ከተያዝክ በኋላም የመለቀቅ ተስፋ አለህ ይላል። ባለፈው ምሽት እንዴት እንደተረፍኩ እኔና ፈጣሪነን የምናውቀው መያዝ ብቻ ሳይሆን ገንዘብ ትጠየቃለህ፣ እንድትለቀቅ የምትፈልግ ከሆነም ገንዘብ እንድትከፍል ትጠየቃለህ፣ ሲልም ተናግሯል። አድማሽ ተመልካቾች፣ ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።